በነገራችን ላይ ዛሬ ወደ ድርጅቱ አብረን ነው የምንሄደው። የግድ መፈረም ያለብሽ ወረቀቶች አሉ። የግድ ማለት አልገባኝም። አንቺ ደግሞ ጠዋትና ማታ ስራ ከራስ ጀመርክ እያለች ስጨቀጭኛል ነበር እንዴ? አዎ፣ እሱማ በየ ነበር። እኔም እኮ ስራ መጀመሪያን አልጠላሁትም። ምንድነው እሱ? ምን ተፈጠረ? ቆይ ድጋሚ አመመሽ እንዴ? አይ እንደዛ አይደለም። ያ ሰይጣን አቤል ልብሱን ሰብስቦ ይዞ አብሮን ለመኖር መጣ። ምን ይሄ ጭራቆ? ይበል እሱ በላይ ሆኚ ቤት መኪና እንዲኖር ይፈልጋል። እስቲ ነው ያፌት ሳይመጣ ከዚህ ብትወጣ ነው የሚሻለ። ሀረግ ድራማ ክፍል ዘጠና ስምንት ተለቋል። ያፌት ኤፍራታን ሊያስፈርማት ነው ስራ ስለምትገባ ማለት ነው። እንግዲህ ቤዛ አዲሱ ጓደኛዋ እቤት ድረስ መጥቶ ነበረ። በወቅቱ ያገኘው ሉሊትን ነው። ሉሊትም ስለ ቤዛ አንዳንድ ነገር ነግረዋለች። ከቤዛ ራቅ። ቤዛ ኮ ናታን ፍቅረኛዋ ነው። በጣም ነው የምትወደው። እቃም ሲወድቅባት ናታን፣ ምግብም ስበላ ናታን ነው የምትበላው። ፊት ስለነሳን ነው እንጂ ወደ እሱ ተዞረች ዋ እሷ ራቅ ብለዋለች ማለት ነው። እና መጥፎ ሴት ነች እያለችው ነው። ሰላም፣ ጤና ይስጥልኝ። እንዴት አላችሁ? በመላ ዓለም የምትገኙ የቲጂ ኢትዮ ቤተሰቦቼ ሰላማችሁ ይብዛ። በመላ ዓለም የምትገኙ ለቤቴ አዲስ የሆናችሁ እንደተለመደው ሰብስክራይብ፣ ላይክ በማድረግ ቤተሰብ ሁኑ። ለነባሮች መታችሁ በቅነት ስለምታበረታትኝ ከልብ አመሰግናለሁኝ። ፈጣሪ አክብርልኝ። እንግዲህ ሀረግ ድራማ ክፍል ዘጠና ስምንት ተለቋል ኤፍራታና ናታን ኤፍራታ እና ያፌት እንግዲህ ቁርስ እየበሉ ነበር ማለት ነው። እሷ እየበላች አልነበረም። ያፌት የኔ ንግስት ኤፉ ለምንድን ነው የማትበዩ ምግብ ብሏታል። ኤፍራታም አይ አላስፈለገኝም ስለጠገብኩ ነው አንተ ብላ ብለዋለች። እሱም እንግዲህ እኔማ እየበላሁ ነው አንቺ ነሽ እንጂ ብሏታል። እንግዲህ ዛሬ ስሚማ ዛሬ የድርጅት ቦታ እንሄዳለን ብሎ ሲላት፣ አይ ዛሬ የትም መሄድ አልፈልግም፣ ድንገት አሞኝ ስራውን አቋርጪ ብመለስስ ብለው ነበረ። እሱም ግድና ግድ ነው እንሄዳለን፣ የምትፈርሚውም ወረቀቶች አሉ ብሏታል ማለት ነው። ኤፉም መለስ ብላ የምን ፍርሚያ ብላ ብትጠይቀውም ያው እንግዲህ ስራ ልትጀምሪ አይደል? የድርጅቱ የሚያስፈልገውን ነገር መጀመር አለብሽ ብሏታል። እሷም እንግዲህ ፍርሚያውን በቃ ችግር የለውም ማታ አመጣና ትፈርሚያለሽ ብሏት ነበረ። እኔ ሰራተኛ ልቅጠርልሽ እያልኩሽ፣ አንቺ ግን ሰራተኛ እንደማትፈልጊ ነው የነገርሽኝ ሲላት አሁን ላይ እኮ ምንም ስራ የለም ወደፊት ስራ ሲኖር ታመጣና ትቀጥራለክ። አሁን ምን ትሰራለች የሰራተኛ በትመጣ እያለችው ነው። ያው በዛ መሀል እሷም ተነስታ እንግዲህ ከዚህ በፊት ህልሟ ምን እንደነበረ ቤትና መኪና እንደሚኖራት የነገረችው ትዝ ብሎት በሀሳቡ መጥቶ ነበር ማለት ነው። እሱንም ደግሞ በቅርብ ጊዜ እንደምታሳካ ያ ሀሳቡ ላይ አለ። ለዛ ነው የዘገየሁብሽ እያላት ነበረ። ኤፉም እንግዲህ የተበላበትን ዕቃ አንስታ ወደ ክችን ሄዳለች። በዛ መሀል ናታን ወደ ወደ ብቻ እንትኑ ጋር ሄዷል ማለት ነው፣ እቅድ እያቀደ ወዳለበት ቦታ። ሰውዬ ስሙ አይመጣልኝም፣ ለምን መጣክ ብሎ ሲለው፣ እሱም አይ ድንገት መምጣት ስላለብኝ ነው የመጣሁት ብሏል ማለት ነው። እንግዲህ ለናታንም ምን ብሎታል? ዛሬ ኤፍራታና ያፌት ስራ ቦታ ታይተዋል። አዲስ እቅድ፣ አዲስ ወጥመድ እያጠመደ እንደሆነ ደርሼበታለሁ። ምን ያህል ታውቀዋለክ ያፌትን ብሎ ጠይቆታል። ናታንም ናታንም አይ እኔ ብዙ አላውቀውም ብሏል። ያን የሆኑ እንግዲህ ያፌት ለናታን ስልክ ደውሎለት ነበር እና ለምን ደወልክ ይሄ ናታን ስልክ አይደለም ብሎ ሲለው ሀሀሀሀ ብሎ እንግዲህ ያፌት ስቆበታል ማለት ነው። እኔም የደወልኩበትንማ ጠንቅጠቅ ጠቅ ታውቀዋለክ የእኔን ነገር መልስልኝ፣ ከዛም በኋላ ያንተን ነገር የፈለግከው መውሰድ ትችላለህ ብሎት ነበረ። ምንድን ያንተ ነገር ብሎ ያፌትም ሲጠይቀው ናታንም ሲጠይቀው ያፌትን ሴቶቹን መልስልኝ ብሎታል። ናታንም እወቅ ብሎታል። ከእንግዲህ በኋላ ሴቶቹን አታገኝም። ለእኔ ጥሩ ገቢ እያስገኙልኝ ይገኛሉ። ከእንግዲህ በምደውልልኝ ሰዓት በመሽቆጥቆጥ አነጋገርክም፣ በማለሳለስ መደወል አለብህ። ከእንግዲህ እኔ ስሜ ናታን ሳይሆን ናፌስ ብለህ ጥራኝ ብሎታል። ማለት ነው እንግዲህ በጣም በመናደድ ያፌት ስልኩን ዘግቶ ጠረጴዛውን አንድ የመቶት ተነስቶ ሄደዋል። በዛ መሀል እንግዲህ ቤዛና አዲሱ ፍቅረኛዋ እስፖርት እየሰሩ ስለነበረ ደክሟት ቁጭ ብላለች። ቤዚ ምን ሆነሻል ብሏታል። እሷም በጣም እንደተጨናነቀች ማታ ተኝታ እንዳላደረች ስለ ስለ ሕይወት ማለት ነው፣ ጓደኛዋ በጣም እንዳሰበች እሷ ከዚህ በላይ እንዳረገችላት እና እኔ ምንም ለእሷ ማድረግ ስላልቻልኩኝ በጣም የብቸኝነት ተሰምቶኛል፣ ብለዋለች። እሱም ችግር የለውም ለፖሊሶቹ አመልክተን የለ ትገኛለች ብሏታል ማለት ነው። አንተንም አስጨነቅኩክ፣ አንከራተትኩክ ያለ መኪና እያለችው ነበረ። እሱ ስለኔ አትጨነቂ አንቺ ግን ተረጋጊ ብሏታል። ስለዚህ በቃ አሁን ተነስተን እንሄድ እየተባባሉ ባለበት ሰዓት የሆነ ነገር አሰብኩኝ ብላ ነገረችው። ምን አሰብሽ ብሏል? እሱ ያሰብኩት ሁሌም እየሸኘከኝ በር ሊያርሰገኝ ከምትመለስ ለምን ገብተክ ቁርስ አብረን አንበላም? ብላ ስትለው አይ ሰዓቱን አይተሸዋል። አሁን ለስራ መሄድ አለብኝ። ለዚያውም ደግሞ ፖሊስ ጣቢያም ስለምንሄድ ስለሄድን ሰዓቱ ይሄዷል። ሌላ ጊዜ ባይሆን፣ ዛሬ ብዙ ስራ የለብኝም፣ ከሰዓት መጥቼ አይሻለሁ ብሏ ተለያይተዋል ማለት ነው። ወደ ቤት ስገባ ሉሊት እንግዲህ ቁጭ ብላ ነበረ። አ እመቤት መጣሽ እንዴ አዲሱ ጓደኛሽስ የተውሹ ብላታለች ማለት ነው። እና እሷም ተይኝ ሉሊት የምትናገሪውን ነገር ወቂ እኛ ጠልተንሽ አይደለም ብላታለች። ሉሊትም እናንተ እየወጣችሁ ትገባላችሁ፣ እኔ ግን እዚህ ብቻዬን ቁጭ ብያለው፣ አለው ምን ሆንሽ፣ ምን ትፈልጊያለሽ የሚለኝ እንኳን ሰው የለም ብላ ስትላት፣ እኛ እኮ ጠልተንሽ አይደለም ተግባርሽና ስራሽ ነው ሰው እንዲጠላሽ ያደረገሽ ብላት ነበረ። በዛ መሀል እንግዲህ ያው ፂ ወደ ሳሎን መታ ነበረ። ስትመጣ ቤዛንም ሰላም አላለቻትም፣ ዝም ብላ ስልክ ላይ ተመሰጣ ስለነበረ ቤዛ በሀሳቧ ምንድን ነው የተፈጠረው? እዚህ ቤት እኮ ሁሉም ነገር በቃ ችግር ብቻ ነው። አሁንን የማረገው ምንድን ነው? ሁሉም በራሱ ዓለም ውስጥ ነው ያለው ብላለች። ያው እንግዲህ ክፍሏ ቀጥ ብላ ሄዳ ስለ ቢኒ እንዴት ነው ስለ ቢኒ ያለው ነገር ብላ ጠይቃት ነበረ። ለምን ይህንን አናረግም ብላ እየተወያዩ ፂም በጣም ፈገግ ብላ እንግዲህ ተለያይተዋል። በዛ መሀል ነበረ አቤል ወደነ ኤፍራታ ቤት የመጣው ሻንጣውን ይዞ ውጣልኝ ብላ ስትለው ኤፍራታ አልወጣም፣ ደዌና ለናታን ነገሪው የአጎቴ ሚስት አንቺም ለሱ ውጭና ደዌ፣ እኔም እዚሆኝ ለፖሊስ እደውላለሁ ብሏት ነበረ። ኤፍራታ በጣም በመናደድ እንግዲህ ለፂ ስልክ ደውላለች። አቤልም ከቤት ወጥቶ ሻንጣዬን፣ ፂ ወስደሽ ክፍሌን አስተካክለሽ ጠብቂኝ ብሏታል። እሷም ለፂ ስልክ ደውላ ረ ችግር ላይ ነኝ ብላ ስትላት፣ ምን ነው አመመሽ እንዴ? ምን ተፈጥሮ ነው ብላታለች። አላመመኝም፣ አቤል መጥቷል፣ እዚህ ነው የምኖረው ብሎኛል። ምን እንደማረግ እንጃ እያለች ነበረ። ይሄ ሴጣን ምን ሊሆን መጣት አልሆነ? እኔ መጥቼ አይሻለሁ ብላታለች። እሷም እሺ ብላ ስልክ ዘግተዋል ማለት ነው። እንግዲህ ቢኒ ዳጊን አስጠንቅቆታል። እነ ቤተሰቦቹን አደጋ ላይ እንዳትጥል ከፂ ጋር ያለክን ግንኙነት አቋርጥ ድጋሜ ባየክ ትልቅ ጸብ ነው የሚፈጠረው ብሎታል። ለምን እንዴት ላለክ ፂኮ ላንተ በጣም መልካም ነገር ነው የምታስበው ብሎት ነበረ። እንግዲህ ቢኒም አይተው ብሎት ዳጊም እሻጎቴ ብሏል ማለት ነው። እና በዛ መሀል መጽሐፍ እያነበቡ ባለበት ሰዓት ነበረ ዳጊ የቢኒም መጽሐፍ ይዘጋል። እየተሳሳቁ ደስተኛ ሆነው እያሉ እያሉ ማለት ነው። ደስተኛ ሆነው እያሉ እንግዲህ ለዳጊ አንድ ስልክ ይደወልለታል። ስልኩንም ያነሳና ሄሎ ብሎ በጣም እንግዲህ በመደንገጥ ምን እንደተፈጠረ ባለ አቅም ለቢኒ ይሰጠዋል፣ ስልኩን ማለት ነው። ቢኒ ተቀብሎ እሱም ሄሎ እንዳለ ምን እንደሰማ ባና አቅም፣ ያው ስልኩ እሱ ላይ እንግዲህ ምንም አይነት ድምፅ የለም መጨረሻ ላይ ስለሆነ ሁሉም ተርበትቷል። ገኒም በጣም ደንግጣለች ማለት ነው።